ሰላም እንዴት ናችሁ? እኔ ሚኪ ይባላለው። በቲክቶክ በፌስቡክ እንዲሁም በሌሎች ሚዲያዎች ላይ ከዚህ በፊት እንደምታውቁኝ የማሽነሪ እና የከባድ መኪኖች የሽያጭ አማካሪ ነኝ። ስለዚህ አሁን ዛሬ በዩቲዩብ የተገናኘንበት ምክንያት ምንድነው? ብዙዎቻችሁ በስልክ ደውላችሁ በባንክ መግዛት ስትፈልጉ የምትጠይቁኝ ጥያቄ ፕሮሰሱ ምን ይመስላል፣ ምን ምን ማሟለት ከኛ ይጠበቅብናል የሚለውን ነው። ስለዚህ ይህንን ጥያቄ ከአሁን በኋላ በስልክ ሳንደዋወል እዚሁ ዩቲዩብ ላይ በዚች ቪዲዮ ጥንቅቅ አርገን እንድንመጣ አጠር ያለች ቪዲዮ አዘጋጅቼ ላችኋለሁ። ስለዚህ በባንክ ምን ጊዜ ማናችሁ መሆናችሁ ማሽነሪ ወይም ከባድ መኪና ለመግዛት ስትመጡ ከእናንተ የሚጠበቁ ስምንት ወሳኝ ወሳኝ ዶክመንቶች ይኖራሉ። ስለዚህ ከነዚህ ውስጥም አንዱና የመጀመሪያውና ዋነኛው ቢዝነስ ላይሰንስ ነው። ቢዝነስ ላይሰንስ ማለት ወይም ደግሞ ንግድ ፍቃድ የምንለው ባንኩ ከእናንተ ኤክስፔክት የሚያደርገው አንድ ዓመት በስራ ላይ የቆየ ምክንያቱም ባንኩ እነዚህ ሰዎች ብድር በሰጣቸው ብር ብለቅላቸውም ኦልሬዲ ስራ ላይ የነበሩ ድርጅቶች ስለሆኑ ገንዘቤን ይመልሱልኛል የሚለውን ለማረጋገጥ ዘ ፈርስት ቲንግ አንድ ዓመት የሞላው ንግድ ፍቃድ ነው። በተመሳሳይ ዘርፍ ቢሆን ይመረጣል። ካልሆነም ግን ፋይናንሻል ስቴትመንቶች ታይተው ኮምፕሮማይዝ ሊደረግ ይችላል። ስለዚህ የመጀመሪያው ነገር ምናለን ንግድ ፍቃድ አንድ ዓመት የሞላው። ሁለተኛ ላይ ስንመጣ ከንግድ ፍቃድ ጋር ተያይዘው የሚመጡ ነገሮች ናቸው፣ ቲን ነምበር እና ቢዝነስ ሬጅስትሬሽን ወይም ደግሞ የንግድ ምዝገባ የምንለው ነው። ስለዚህ እነዚህ ያው ንግድ ፍቃድ ካለ ባይ ዲፎልት ዩዣሊ ይኖራሉ ብለን እናስባለን። ስለዚህ ሶስት ነገር እዚህ ጋር የያዝን ማለት ነው። አራተኛ እና ለብድሩ ደግሞ በጣም ትልቅ ቦታ የሚሰጠው ነገር ቢኖር ምንድን ነው ፋይናንሽል ስቴትመንት። ፋይናንሽል ስቴትመንት ማለት የድርጅታችሁ የገንዘብ እንቅስቃሴ ምን ይመስላል በአንድ አመት ውስጥ ሊሆን ይችላል። ዩዥዋል የሚጠየቀው የሁለት ዓመት ነው። ብድሩ ከፍ እያለ በመጣ ቁጥር ኦዲትድ ይባላል። ኦዲትድ ማለት በብሔራዊ ባንክ የተመዘገበው ኦዲተር ኦዲት ያደረገው ምናምን እሱ። ብድሩ ከፍ እያለ በመጣ ቁጥር የራሱ የሆነ ፕሮሲጀር ይኖረዋል። ስለዚህ ይሄ ሁለት፣ ሦስተኛ፣ አራተኛ ላይ የምናየን ፋይናንሻል ስቴትመንት። ከዛ በአምስተኛ ላይ ስንወርድ የምናገኘው ነገር ቢኖር ምንድነው ታክስ ክሊራንስ። ታክስ ክሊራንስ ማለት ድርጅታችሁ ወይንም እናንተ የመንግስት እዳ ያልከፈላችሁ ግብር እንደሌለባችሁ እዳ እንደሌለባችሁ ስፔሲፊካሊ ለሚያበድረው ባንክ የተጻፈ ታክስ ክሊራንስ ማምጣት ይኖርባችኋል ማለት ነው። ከገቢዎች ነው የምታጽፉት። ስለዚህ ስንት አምስት ጨረስን። ወደ ስድስተኛው ስንመጣ የጋብቻ ሰርተፍኬት ያገባችሁ ከሆነ ያገባችሁበትን ሰርተፍኬት ሙሉ ክልና ካላችሁ ከሱ ጋር እያይዛችሁ፣ ካልሆነ ደግሞ ያላገባችሁም ከሆናችሁ አላገባሁም የሚል በየስድስት ወሩ? የሚታደስ ሰርተፍኬት አለ። እሱ ሰርተፍኬት የታደሰ መሆን አለበት። እሱን ማቅረብ ያስፈልጋል ማለት ነው። ሰባተኛ ላይ ስንመጣ ኢንቨስትመንት ላይሰንስ ነው። ኢንቨስትመንት ላይሰንስ እንደየደረጃችሁ ይወሰናል። ከፌዴራል ነው የምታገኙት ወይስ ደግሞ ከአዲስ አበባ ኢንቨስትመንት ወይ ደግሞ ካላችሁበት አካባቢ የተዘጋጀ ኢንቨስትመንት ላይሰንስ ያስፈልጋል ማለት ነው። ይህ የሚጠቅማቸው ለምንድን ነው? ማሽኑ ወይም ከባድ መኪናው ከቀረጥ ነፃ ከሆነ የገባው ያንን የቀረጥ ነፃ ፍቃድ እንድትጠቀሙ የሚያደርግላችሁ ይህ ኢንቨስትመንት ላይሰንስ ነው ማለት ነው። አንዳንድ ጊዜ እዚህ ጋር አንድ ላነሳላችሁ የሚፈልገው ነገር ቢኖር ምንድን ነው፣ ከዲክላሬሽን ጋር በተያያዘ አንዳንድ ሰዎች ዲክላሬሽን ያልወጣለት ማሽን ወይም ደግሞ ቦንደድ ዌርሃውስ ውስጥ የሆነ ማሽን ስታዩ ይሄማ ፕሮሰሱ ብዙ ነው ያደክመኛል ብላችሁ የመመለስ ነገር ያለው፣ ግን እዚህ ጋር ምን አድቫንቴጅ ታገኛላችሁ? አሁን ልክ እቃው ቦንደድ ዌርሃውስ ውስጥ ወይም መኪና ወይም ማሽኑ ቦንደድ ዌርሃውስ ውስጥ ከነበረ ዲክላሬሽን ሲሰራ በገዢው ዲክላሬሽን መሰራት ይችላል። እንዲህ ተሰራ ማለት ደግሞ ለእናንተ ትልቁ አድቫንቴጃችሁ ምንድን ነው የዲዩቲ ፍሪ ፍቃዱን በኢንቨስትመንት ላይሰንስ ሳይሆን የሚሰጣችሁ የከስተምስ ቢሮ ይሆናል ማለት ነው። ኢንቨስትመንት ላይሰንስ ላይ ሳይሆን በከስተምስ ቢሮ ይሆናል ዲዩቲ ፍሪ ፍቃዱን የምታገኙት ማለት ነው። ስለዚህ ይሄ እንደ አንድ አድቫንቴጅ ነው። ዲክላሬሽን ማውጣት ደግሞ ማክሲመም የሁለት ቀን ግፋ ቢል በጣም በሲስተም በከስተምስ ሲስተም ችግር ቢጓተት ሶስት ቀን ቢፈጅ ነው። ስለዚህ ብዙ ጊዜ ዲክላሬሽን ያልወጣለት ፕሮሰስ ይፍጃል ብላችሁ የመመለስ ነገር እዚህ ጋር ካንስል ማድረግ ትችላላችሁ፣ ማለት ዩዥዋሊ በአንድ ቀን ስለሚወጣ። የመጨረሻውና ስምንተኛውና በጣም ቀላል የምንለው ቢዝነስ ፕሮፖዛል ነው። ቢዝነስ ፕሮፖዛል ምንድነው? በምትሰሩት ዘርፍ ላይ ለምትሰሩት ዘርፍ ምን እንዴት ነው የምንሰራው፣ በዚህ በዚህ መንገድ አድርገን እንዲህ አድርገን ይሄን ያክል አድርገን እንሰራለን የሚል ማስረጃ ማለት ነው። ይሄ ብዙ ጊዜ እዚህ በቀላሉ የሚዘጋጅ ነገር ነው። ያው እናንተ ጋር መዘጋጀት ይችላል፣ ግን ዩዥዋሊ በቀላሉ የሚዘጋጅ ነገር ነው። ይሄ ይዛችሁ ባመጡም እዚህ መስተካከል የሚችል ነገር ነው። ስለዚህ ከአሁን በኋላ ሚኪ ብላችሁ በባንክ ለመግዛት ስደውሉልኝ ወይም ደግሞ ሌላ ሰው ጋር ለመግዛት ፈልጋችሁ ብትሄዱ እነዚህን የመጀመሪያ መስፈርቶች አሟልታችሁ መሆን አለበት ማንኛውንም አይነት ማሽነሪ እና ከባድ መኪና ለመግዛት ሚኪ ብላችሁ ደውሉልኝ ማማከር አገልግሎት ከፈለጋችሁም ቢሮዬ መስቀል ፍላወር ነው ደውላችሁልኝ በምኖርበት ሰዓት መጣችሁ ዲስከስ ማድረግ እንችላለን ለዛሬ ቻው